ወገኖቼ የእኛ መዳን አይደለም፣ የዳንበት መንገድ ነው። እዛ ሰፈር ረብሻ የሚፈጥረው የዳንበት መንገድ ነው። የተጠራብን ስም ከሽባነት ያወጣን ስም ነው። ያንን ሰፈር የሚረብሸው ምን እናርጋቸው አሉ። እነዚህን ሰዎች ምን እናርጋቸው? ምንም ልናረጋቸው አንችልም? ለምን? የሚታይ የተጨበጠ ምልክት ይኸው በእጃችን አለ ይሄ ሰውዬ ተፋውሷል። ስለዚህ ምንም ልናረግ አንችልም እና ምን እናደርጋቸው ሁለተኛ በዚህ ስም እንዳይናገሩ አዘን እንስደዳቸው ሁለተኛ በዚህ ስም እንዳትናገሩ ሲሏቸው እነ ጴጥሮስ እግዚአብሔር ይስጥልን ምር ሥራ አለጋችሁልን አላሉ እንዳትናገሩ አዎ በኢየሱስ ስም አዎ ሁለተኛ አዎ ኖ ኖ ኖ ኖ ኖ ኖ እንናገራለን። ለምንድን ነው የምትናገሩት?